ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ የኢትዮኒውስ ቤተሰቦች፣ የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያም አርዕስተ ዜናዎችን እነግራችኋለሁም አብራችሁ ይቆዩ። የአማራን ሕዝብ የገጠመው ውስብስብ ጦርነት ነው ፕሮጀክቱ አማራን አልባም ኢትዮጵያን የመፍጠር ነው ሲሉ የፋኖ አደራጆች አስታውቋል። በጎጃም ሰሞኑን በአገዛዝ ጦር በርካታ ንጹሃን የተገደሉበት ብራቃት ከባድ ውጊያ እየተደረገበት እንደሆነ ታውቋል። በሌላ በኩል የፌዴራል ጀነራል በላይ ስዩም በበኩላቸው ሰራዊታችን የተቃጣበትን የክህደት ጥቃት መክቶ እስከ ጨበጣ የተዋጋናም ጠላትን የደመሰሰ ኃይል ነው ሲሉ ተናግሯል። በዚህ ላይ ዝርዝር አዘጋጅተናል። በአማራ ክልል በዛፍ ጥላ ስር የሚኖሩ ከስድስት ሺህ በላይ ተፈናቃዮች መኖራቸው ተሰምተዋል። ከስድስት ሺህ በላይ የሚሆኑ የሀገር ውስጥ ተፈናቃዮች መጠለያተው በዛፍ ጥላ ስር በአማራ ክልል እየኖሩ እንደሆነ ለሚዲያ ተናግረዋል። በዚህም ላይ ተጨማሪ አዘጋጅተናል። ኢትዮጵያም የአሜሪካ ፕሬዚዳንት ትራምፕን ውሳኔ ተቀብያለሁ አለች። ኢትዮጵያና ኤርትራ እንዲሁም ኬንያም ከአሜሪካ የ10 ፐርሰንት የታክስ ጭማሪ የተደረገባቸው ሀገራት ሆነዋል። በራሷ ዜጎች ላይ በብልጽግናው አገዛዝ ጭፍጨፋን በመፈጸም ከአጓ ተጠቃሚነት ተሰረዘች። ኢትዮጵያም አሁን ደግሞ ተጨማሪ 10 ፐርሰንት ታክስ ተጥሎባታል። ምላሽ የሰጠ ሲሆን የ10 ፐርሰንት የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ማለት የገንዘብ ሚኒስቴር ገልጿል። በዚህም ላይ ዝርዝር አዘጋጅተናል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በየክልሉ እንዲያስተምሩ ስርዓት ሊዘረጋ መሆኑን የብልጽግናው መንግስት አስታውቋል። የብልጽግናው መንግስት በሚኒስትርነት እያገለገሉ የሚገኙት ፕሮፌሰር ብርሃኑ ነጋም በህዝብ ተወካዮች ምክር ቤት የሰው ሀብትና ልማት እንዲሁም ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ በሰጡት ማብራሪያ እያንዳንዱ ተመራቂ ዩኒቨርሲቲ ተማሪ አንድ ዓመት ከመመረቁ በፊት ሄዶም በተለያዩ አካባቢዎች ያስተምራል ሲሉ ተናግረዋል። ይህም በሚቀጥለው ዓመት ይጀምራል ባይናቸው በዝርዝር እናያለን። ዶናልድ ትራምፕ በሀገራት ላይ የጣሉት አዲስ ታሪፍና የዓለም ሀገራት እያነጋገር ያለው ጉዳይ ሆኗል። በአሁኑ ሰዓት የተለያዩ ሀገራት በዶናልድ ትራምፕ ታሪፍ ላይ ሀሳባቸውን እየሰነዘሩ ነው። የአውሮፓ ሀገራትና የአውሮፓ ህብረት ራሱ ታሪፉን በተመለከተም ግልጽ ሀሳባቸውን ያስቀመጡ ሲሆን በዚህ ላይ ዝርዝር አዘጋጅተናል። ተመልካቾቻችን ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩ። በአማራ ክልል በዛፍ ጥላ ስር የሚኖሩ ከስድስት ሺህ በላይ ተፈናቃዮች ምራቸው ተሰማ ከስድስት ሺህ በላይ የሚሆኑ የአገር ውስጥ ተፈናቃዮች መጠለያተው በዛፍ ጥላ ስር ህይወታቸውን እየገፉ ይገኛሉ ሲሉ ለሚዲያ ተናግረዋል። ከዛሬ ሶስት ዓመት በፊት ከኦሮሚያ ክልል የተለያዩ ዞኖች ተፈናቅለው በደቡብ ወሎ ዞን ሀይቅ ከተማ አቅራቢያ ጠለው እንደሚገኙ የተናገሩት ተፈናቃዮች ቀደም ሲል በመንግስት ሲቀርብ የነበረው ውርሃዊ ድጋፍ መቋረጡና በመጠለያ ካምፕ ውስጥ ረሃብ መከሰቱንም ለመሰረት ሚዲያ ተናግረዋል። በመጠለያው ውስጥ ከሚኖሩት አንዷ ወይዘሮ ሀሊማ ሙሄ ለመሰረት ሚዲያ እንዳረጋገጡት ህጻናትና እድሜያቸው ተለግያሉ አረጋውያን በበሽታ ወድቀዋል ብለዋል። ሞቶ አፈር ያለብስ ናቸው አሉ። ከወለጋ ተፈናቅለን በዚህ ካምፕ ውስጥ የተጠለልነው ሰዎች የፌዴራሉም ሆነ የክልሉ መንግስት እንደ ዜጋ ይመለከተንም። ምግብና መድኃኒት ከተቋረጠ ከአራት ወር በላይ አልፎታል። የሚላስ የሚቀመስም የለም ይላሉ እነዚህ ተፈናቃዮች። አሁን ላይ በዛፍ ጥላ ስር ያሉ ቢሆንም በማንነታቸው ምክንያት ከኦሮሚያ ክልል ወለጋ ተፈናቅለው ወደ አማራ ክልል የሄዱ ናቸው። ካምፑ ለሌላ አገልግሎት ታቅዶ የተቋቋመ በመሆኑ ከወለጋ የመጣው ተፈናቃይ ብዛትና ካምፑ የመያዝ አቅሙ ባለመመጣጠኑ ምክንያት አብዛኞቻችን ውለን የምናድረው በአካባቢ ባለው ዛፍ ስርና ቁጥቋጦ ጠግተን ነው ይላሉ ተፈናቃዮቹ። ሕጻናትና እናቶች እንዲሁም ሽማግሌዎች ሲኖሩበት የነበረው ድንኳንም በእርጅና ምክንያት ተቀዳዶ አገልግሎት እየሰጠ ባለመሆኑ ሁላችንም ፀሐይ ላይ ተሰጠናል ሲሉ የተናገሩት ደግሞ ከተፈናቃዮቿ እንዲሆኑት አቶ መሐመድ ይመር ናቸው። ይህንን ችግር እንዲፈታላቸው ለሚመለከተው የመንግስት አካል ለማመልከት በየጽፈት ቤቱ ደጅ ብንጠናም በወቅታዊ የጸጥታ ሁኔታ ስብሰባ ላይ ነን በሚል በተደጋጋሚ በሚሰጡ ምላሽ እናገኛቸው አልቻለም ይላሉ የክልሉን ሹሞች። ከኦሮሚያ ክልል የተለያዩ ዞኖች በተለያዩ ጊዜያት በፀጥታ ምክንያት በማነታቸው ምክንያትና ሆን ተብሎ በሚደርስባቸው ጥቃት በሺዎች የሚቆጠሩ ተፈናቃዮች ወደ አማራ ክልል በተለይም ወደ ደቡብ ወሎ ዞን ሀርቡ፣ ሀይቅ አቅራቢያ መካነ ሰላም፣ መቅደላ ማሻ እንዲሁም በሰሜን ወሎ ጃራ በምስራቅና በምዕራብ ጎጃም ዞኖች እየተጠለሉ ይገኛሉ። እነዚህ ተፈናቃዮች ታዲያ ወደ ቀያቸው ለመመለስ እቅድ ተይዞ የነበረ ቢሆንም አሁንም ድረስ ቤት ንብረታቸው በታጣቂዎች እጅ በመሆኑ ብንመለስ ጥቃት ይደርስብናል በማለት ተፈናቃዮች ስጋታቸውን ይገልጻሉ። ከዚህ በፊት አገዛዙ ተፈናቃዮችን መልሻለሁ ማለት ወደ አካባቢ ከወሰዳቸው በኋላ በታጣቂዎችና በመንግስት ኃይሎች ግድያም፣ ጭፍጨፋና ዘረፋ ተፈጽሙባቸውም የተረፉት ለድጋሚ መፈናቀል መዳረጋቸውም ይታወሳል። በአሁኑ ሰዓት እነዚህ ተፈናቃዮች ታዲያም የሚኖርበት ቦታ አጥተው ጭምር በዛፍ ጥላ ስርም እያደርየዋልን ነው ይላሉ። የአማራ ህዝብ የገጠመው ውስብስብ ጦርነት ከመሆኑም በላይ ፕሮጀክቱ አማራን አልባ ኢትዮጵያን የመፍጠር ነው ሲሉ የፋኖ አደራጅቶች አስታውቀዋል። በጎጃም ሰሞኑን በአገዛዙ ጦር በርካታ ንጹሐን የተገደሉባት ብራቃት ከባድ ውጊያ እየተደረገባት ይገኛል የተባለው። በሌላ በኩል የአገዛዙ ሌተራል ጄኔራል በላይ ስዩም በበኩላቸው ሰራዊታችን የተቃጣበትን የክህደት ጥቃት መክቶም እስከ ጨበጣ የተዋጋ ጠላትን የደመሰሰ ኃይል ነው ሲሉ ገልጸዋል። በአማራ ክልል በአገዛዙ የተከፈተውን ጦርነት በተለያዩ አካባቢዎች መቀጠሉ የታወቀ ሲሆን የፋኖ አደራጅቶች በጋራ በሰጡት መግለጫ ደግሞ የአማራ ህዝብ ውስብስብ ጦርነት ይገጥሙታል ሲሉ አስታውቀዋል። አክለውም የአብይ አህመድ አገዛዝ አማራ አልባ ኢትዮጵያን የመፍጠር ፕሮጀክት ይዞም እየመራ ይገኛል ሲሉ ወንጅለዋል። ካለፉት የጥፋት ኃይሎች የቀጠለው የአብይ አህመድ የጥፋት ዘመን መጋቢት 24 2017 ዓ ም ሰባተኛ ዓመቱን አስቆጥሯል ሲሉ ያስታወቁት የፋኖ አደራጅቶች በሌላ በኩል አማራን ከ500 ዓመት የውድቀትና የውርደት ዘመን በኋላ በዚህኛው ትውልድ ነቅቶ ተደራጅቶ ታጥቆና የመከራ መሻገሪያ ሪዮትን ሰንቆ ተነስቷል ሲሉም ገልጸዋል። አብይ አህመድ የአማራ ህዝብ አንድነት አንገት ኖሮት በአንድ ጊዜ በአንድ ቅጽበት በአንዳች ሰይፍ ቆርጦ ጥሎ ቢገላገል ደስታውን መሸከም የማይችል የአንደኛው ክፍለ ዘመን የኢትዮጵያ ካሊጉላ ነው ያለው የአደራጅቶች መግለጫ፣ በዚህ መሀል ላይ እየወጋንና እየጨፈጨፈን የሚገኘው ይህንን ታሳቢ አድርጎ ነው ይላሉ። ጉዳዩ ተራ ፖለቲካዊ ብግብ አይደለም የሚሉት አደራጅቶቹ የአማራ ህዝብ እየተከላከለ ያለው ጦርነት ጥልቅ የማንነት የባህል የታሪክና የሴት ጦርነት ነው ብለዋል። ከፖለቲካዊ ትግል አለፍ ያለ ውስብስብ ጦርነት ነው የሚሉት አደራጅቶቹ ጠላቶቻችን አማራ አልባ ኢትዮጵያን ሊፈጥሩ ለራሳቸው ቃል እንደገቡ ሁሉ ተመሳሳይና አንድ መንፈስ የወለደው አብይ አህመድ እና ዘመኑ አማራ የሌለበት ኢትዮጵያን ሊፈጥሩ እየተጉ ይገኛሉ ብለዋል። የፋኖ ነው ኃይሎች ይህ የጥፋት ፕሮጀክት መጋቢት 24 2017 ዓ ም ሰባት ዓመት ሞልታል ማለት ምነው በመግለጫቸው የወነጀሉት የአማራ ፋኖ በጎጃም የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ ቤት አማራ እንዲሁም የአማራ ፋኖ በሸዋ በጋራ በሰጡት መግለጫ አሁን ነቅተናል፣ ተደራጅተናል፣ ታጥቀናል። ህልውናችን የምናረጋግጥበት ዘመን ሩቅ እንደማይሆን ከተረዳን ውለናርናል ይላሉ የፋኖ አደራጅቶች። ጨምሮም አሁን ውስጣዊ አንድነታችንን በመዋቅር ደረጃ ማረጋገጥ ብቻ ይቀረናል። ይህም በቅርቡ እውን ይሆናል ሲሉ አስታውቋል። በሌላ በኩል በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። መጋቢት 22/2017 ዓም ከ50 በላይ ንጹሐን በአገዛዝ ጦር የተገደሉባት የጎጃማ ብራቃት ከተማ ከባድ ውጊያ አስተናግዳለች ተብለዋል። በዛም የፋኖ ኃይሎች በሜጫ ጥቃት መራዊና፣ ፍጣ እንዲሁም በአጎራባች የይልማና ደንሳ ወረዳ አካባቢዎች በአገዛዙ ጦር ላይ ከፍተኛ ሰብዓዊ ጉዳት ያደረሰ ውጊያ መክፈታቸውን የታወቀው በይልማና ደንሳ ወረዳ አግታ ጎባ አፋፍ እንዲሁም አግታ ከተማ ትላንት ቀኑን ሙሉ ውጊያው በከባድ ሁኔታ ነበር የሚሉት ነዋሪዎቹ ከሰባ በላይ የአገዛዙ ወታደሮች መገድላቸውንም የፋኖ የመረጃ ምንጮች ጨምረው ነግረውናል። የብራቃት የንጹሐን ግድያ በፋኖ ላይ ከፍተኛ ቆጣ መቀስቀሱን የሚናገሩት የፋኖ የመረጃ ምንጮች ይህን ተከትሎ በሰሜን ሜጫ ወረዳ መራዊ፣ ብራቃት ከተማ፣ ፍጣ ሚካኤል፣ አጣሪም ጋፊት ገብርኤልና ሌሎች አካባቢዎች ከባድ ውጊያ መደረጉን አመልክተዋል። የፋኖ የማጥቃት እንቅስቃሴ ከፍተኛ የአገዛዙ ጦር ከብራካትና ፍጣ ሚካኤል ለቆ መሸሹን የኢትዮኒስ የመረጃ ምንጮችም ተናግረዋል። በተመሳሳይ ትላንትና ዕለት በዳንግላ ከተማ አባራ አካባቢ በተረገ ውጊያ የአገዛዙ ጦር ከፍተኛ ሰዊና ቁሳዊ ጉዳት ከማስተናገድ ባሻገርም በአካባቢው ጥሎት የነበረውን ኬላ ጥሎ መሸሹም ነው የታወቀው። በዚሁ አካባቢ ጽርጊና ችጓሊ ከተባሉ የአገዛዙ ጦር ምሽግ ቀጠናዎች ጠፍተው የወጡ በርካታ የአድማ ብተና ፖሊስ አባላት የፋኖ ኃይሎች መቀላቀላቸውንም የኢትዮኒስ የመረጃ ምቾት ጠቁሟል። በዛሬ ዕለት ደግሞ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የፋኖ ኃይሎች በወሰዱት እርምጃ የወረዳ የጸጥታ ዘርፍ ኃላፊ እና አጃቢ አቅራቢዎቹ መገደላቸውን የኢትዮ ኒውስ የመረጃ ምንጭ ተናግረዋል። በተያያዘም በወሎ ቀጠና መቄት ወረዳ አረቢት ከተማ ላይ የፋኖ ኃይሎች የፈጸሙት የደፍታ ጥቃት የአገዛዙ ጦር አባላት ላይ ከፍተኛ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ነግረውናል። በዚሁ በወሎ ቀጠና ከአምሳ በላይ የአድማ ብተና ፖሊስ አባላት ከአገዛዙ ጥርነፋ ወጥተው የአማራ ፋኖ በወሎ ቤት አማራን መቀላቀላቸውም ተዘግቧል። በፋኖ ኃይሎች የተጠናከረው ውጊያ የተከፈተበት አገዛዙ በበኩሉም ድሮንን እየጠቀመ ጥቃት እያረሰ ነው ይላሉ። ባለፉት ሁለት ቀናት ብቻ ማዕከላዊ ጎንደር ጎንደር ዞን በለሳ ቀጠና ስላሬ ከተማ እንዲሁም በደቡብ ጎንደር ዞን እስቴ ቀጠና እና ቆማ ፋሲለደስ በተፈጸሙ ተከታታይ የድሮን ጥቃቶች 50 ያህል ሰዎች መገደላቸው ለማወቅ ተችሏል። አገዛዙ ዛሬ በደቡብ ጎንደር ዞን እስቴ እንዲሁም ስማዳም ታችጋይንት እንዲሁም ጉና ዙሪያ ባሉ አካባቢዎች ተደጋጋሚ የድሮን ቅኝት እያደረገ እንደሚገኝ በመግለጽ ጥቃት ሊፈጽም ይችላል በሚል ነዋሪዎች ስጋት ተፈጥሮብናል ብለዋል። በሌላ በኩል የአገዛዙ ጦር ዘመቻ ዋና መምሪያ ኃላፊ፣ ሌትራል ጄኔራል በላይ ስዩም ሰራዊታችን ተፈጸመበት ያሉትን ክህደት በክቶ በጨበጣ ውጊያም ጠላቶችን እየደመሰሰ ነው ሲሉ ተናግረዋል። ሌተናል ጀነራል በላይ ስዩም ሰራዊታቸው በተሰለፈበት የውጊያ ሜዳም ጸረ ሰላም፣ ጸረ ልማትና ጸረ ዲሞክራሲ ኃይሎች ሲሉ የጠሯቸውን አካላት ከገቡበት የቀበሮ ጉድጓድ ውስጥ በመግባት ደምስሷል ሲሉ ተናግረዋል። ሌተናል ጀነራል በላይ የት አካባቢ የሚለውን ግን በግልጽ አልገለጹም። ኢትዮጵያም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጣለባትን የ10 የታሪፍ ክፍያ ተቀብያለሁ አለችም። ኢትዮጵያ ኤርትራና ኬንያ ከአሜሪካም የ10% የታክስ ጭማሪ የተደረገባቸው የቀንዶ ሀገራት ሆነዋል። ታዲያም የራሷ ዜጎችን ጨምሮ በተለያዩ ጊዜያት በፈጸመችው ወንጀል ከአጓ የተሰረዘች ኢትዮጵያ አዲስ ታሪፍ ተጥሎባታል። የ10% የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ደግሞ የአገሪቱ የገንዘብ ሚኒስቴር አስታውቋል። ከ2014 ዓ ም ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነፃ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአጓ እድል ተጠቃሚነት ውጭ የተደረገች ኢትዮጵያም በትራምፕ ታሪፍ የተጣለባቸው ባላቸው ሀገራት ዝርዝር ውስጥ እንደተካተተች ፎርቡስ ኒውስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የታሪፍ ምጣኔ 10 በመቶ ሲሆን በዚህም መሰረት የአዲስ አበባ መጪውን ቅዳሜ ጀምሮም ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል ማለት ቢቢሲ ዘግቧል። ትራምፕ ኢትዮጵያ ላይ የጣሉትን 10 በመቶ ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ መነሻ ምጣኔ ነው ብለዋል። ኢትዮጵያም በአውሮፓውያኑ 2024 465.5 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳን የአገሪቱ የመንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ223 ጋር ሲነጻጸር የ244 ሚሊዮን ዶላር ቅናሽ ይታይበታል ይህም በአገሪቱ ባለው ጠቅላላ ቀውስ የተነሳ ነው በእርግጥ የአገዛዙ ዋና መሪ አብይ አህመድ የቡና ምርታችን ሽያጭ ጨምሯል ሀገሪቱ የምትልከው ምርትና የምታገኘው ውጭ ምንዛሬ ጨምሯል ማለት ሀሰታቸውን ሲናገሩ ቢቆዩም ወደ አሜሪካ የተላከው ግን የ 244 ሚሊዮን ዶላር ቅናሽ ታይቶበታል። ይህ አይነቱ ወደ አሜሪካ የመላክ ምርት ቅናሽ ኢትዮጵያ ከአጓ እድል ተጠቃሚ ከታገደች በኋላ በተለይም በጨርቃጨርቅና ምርቶች እንዲሁም የውጭ ንግድ ላይ ታይቶ እንደነበረም በገንዘብ ሚኒስቴር ድረገጽ ላይ የወጣው መረጃ ያሳያል በተለያዩ ጊዜያት ኢትዮጵያ ከአጎዋ ከመታገዷ ሶስት ዓመታት አስቀድሞም 246 ሚሊዮን ዶላር ሽያጭ ማከናወኗ ይታወቃል። ኢትዮጵያ አጓን በመጠቀም በአብዛኛው ትልክ የነበረው የጨርቃጨርቅ ምርቶቿን ነበር። በዚህም በሐዋሳ የጨርቃጨርቅ ኢንዱስትሪዎች ለመዘጋት ተቃርቦ እንደነበር ይታወቃል። በዚህም ታዲያ በ2015 የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአጓ መታገዷን ተከትሎም እድል ሲጠቀሙ የነበሩ 63 በመቶ ጨርቃጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። የተባለው 39 በመቶ አምራቾች ደግሞ ሰራተኞቻቸውን አሰናብተዋል። በትግራይ ጦርነት ተከትሎ መንግስት በፈጸማቸው የሰብዓዊ ጥሰቶች ምክንያት ኢትዮጵያን ከአጓ እድል ውጭ ከተደረጉ በኋላ ለሶስት ተከታታይ ዓመታት ወደ ዕድሉ ተጠቃሚነት መመለስ አልቻለችም። ታዲያ ኢትዮጵያን ከሚያዋስኑ ስድስት ሀገራት ውስጥም አምስቱም የፕሬዝዳንት ዶናልድ ትራምፕ የታሪፍ ቡጢ አርፎባቸዋል። በአሜሪካ ታሪፍ ያልጣለባት ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ናት። ጎረቤት ሀገራት ኬንያም፣ ኤርትራ፣ ጅቡቲ፣ ሱዳንና ደቡብ ሱዳን ይጣለባቸው ታሪፍ ምጣኔ ከኢትዮጵያ ጋር ተመሳይ 10% ነው። ግብፅም በተመሳሳይ የ10 በመቶ ቀረጥ ተጥሎባታል። ከአፍሪካ ሀገራት ከፍተኛ የሆነውን የ50 በመቶ ታሪፍ የተጣለባት በሌሴቱ ላይ ነው። በመቀጠልም በማዳጋስካርና 47 መቶ፣ ሞርሼስ 40 በመቶ ቦትስዋና 37 መቶ ቀረጥ ቀጥታለባቸው የአፍሪካ ሀገራት መካከል ሆኗል። አንጎላ 32 በመቶ፣ ሊቢያ 31 በመቶ እንዲሁም ደቡብ አፍሪካ 30 መቶ ቀረጥ ጣለባቸው ሲሆን ናይጄሪያ 14 በመቶ ቀረጥ አጋጥሟታል። ታዲያ የተለያዩ ሀገራት ምላሻቸውን እየሰጡ ሲሆን የብልጽግናው አገዛዝ ይህንን በጸጋ አቀብለዋል ብሏል። ኢትዮጵያ ከአሜሪካ የቀረበላትን አዲሱን የታሪፍ አወቃቀር በደስታ እንደምትቀበል ያስታወቀችው በገንዘብ ሚኒስቴር በኩል ነው። መንግስት ይህን ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ ነው ብሏል። እንዴት የሚለውን ግን አላብራራም። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት በየክልሉ እንዲያስተምሩ ስርዓት ሊዘረጋ መሆኑን የትምህርት ሚኒስትሩ ተናግረዋል። የብልጽግና ሚኒስትር ሆኖ የሚያገለግሉት ፕሮፌሰር ብርሃኑ ነጋ እንደተናገሩት ከሆነም በተለይም በተማሪዎች በተለያዩ ጊዜያት ከመመረቃቸው በፊት በክልሎች ሂደው ለአንድ ዓመት ያስተምራሉ ተብሏል። ሚኒስትሩ የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል ስያሜ የተሰጠው ፕሮግራም የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት በተማሩት ሙያ ወደ ማህበረሰቡ ተቀላቅለው እንዲያገለግሉ የሚያስችል እቅድ ተዘጋጅቷል ሲሉ ነው ለሕዝብ ተወካዮች ምክር ቤት የተናገሩት። ተማሪዎቹ ወደ አራተኛ ዓመት ከመግባታቸው በፊት መሰረታዊ ወጫቸው ተከፍሎ በየክልሉ ለአንድ ዓመት በማስተማር ማህበረሰቡ እንዲያገለግሉ ይደረጋል ሲሉ ተደምጠዋል። ይህም ከተቻለ በቀጣይ ዓመት ካልሆነም ደግሞ በ2019 እንደ ኢትዮጵያን አቆጣጠር ወደ ትግበራ ይገባል ሲሉ ፕሮፌሰር ብርሃኑ ነጋ የተናገሩ ሲሆን ፕሮግራሙ የዩኒቨርስቲ ተማሪዎች የተማሩትን ትምህርት በተግባር እንዲለማመዱ ያስችላቸዋል ባይ ናቸው። በኢትዮጵያ ከመቶ ሺህ በላይ የመምህራን እጥረት መኖሩን የገለጹት ሚኒስቴሩም አገሪቱ በስፋት የሚታይባትን ከፍተኛ የሆነ የብቁ መምህራን እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ እንደ ኢትዮጵያ ዩኒቨርሲቲ ሰርቪስ ያሉ የተለያዩ ፕሮግራሞችን አቅዶ እየሰራ ይገኛል ይላሉ። ምንም እንኳን ፕሮፌሰር ብርሃኑ ነጋ የመምህራን እጥረት አለ ቢሉም በተለያዩ የትምህርት ዘርፎች በማስተማር ተመርቀውና በተለያዩ ዩኒቨርሲቲዎችን በተለያዩ ዘርፎች ተመርቀው ስራ ያጡ ዜጎች ቁጥር ግን ከፍተኛ ነው። ከዛም አልፎ መመራን ደሞዝ የሚከፍላቸው አጠው በተለያዩ ጊዜያት ለስርዓትና ለእንግልት መዳረጋቸው ይታወቃል። አበረታቸው የሆነ የደሞዝ ስርዓት ባለመኖሩ የመኖር ሕይወታቸው አክብዶባቸው በመቆየቱ ትምህርትን ተመራጭ ያላደረገ ሂደት ውስጥ መግባቱም ይታወቃል። ታዲያ አሁንም ቢሆን የዩኒቨርስቲ ተማሪዎች በተለያዩ ቦታዎች ወጫቸው ተችሎላቸው ከመመረቃቸው በፊት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 የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የጣሉት አዲሱ ታሪፍ አነጋጋሪ ሆኖ ቀጥሏል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲል የአውሮፓ ሕብረት ኮሚሽን አስታውቋል። ቻይናም የዶናልድ ትራምፕን እርምጃ መቃወም ተገቢ ምላሽ ለመስጠት ቆራጥ ነኝ ስትል አስታውቃለች። ይህ የቻይና ማስጠንቂያና ምላሽ ሲሰማውም የአሜሪካው ፕሬዚዳንት ከመጋቢት 27 2017 ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹን ፍትሐዊ ባልሆነ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑን ተናግሯል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን ሲያብራሩ ተደምጠዋል። ረቡዕ ዕለት ትራምፕ ታሪፍ የአሜሪካ ማምረቻም ለማሳደግ እንደሚውል ገልጸው እርምጃው አሜሪካ እንደገና ሀብታም ያደርጋታል ይላሉ። ሐሙስ ማለዳ ላይ መግለጫ የሰጡት ቮንዴር ሌየር አዲሱ ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣ ይገልጻሉ። ይህ የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ እያደረገ ያለውን ድርድር ካልተሳካ የአጽፋ እርምጃዎች ለመውሰድ እየተዘጋጁ መሆናቸውን አስጠንቅቀዋል። ከመካከላችን አንዳችን ላይ እርምጃ ከተወሰደ ሁላችንም ላይ እንደተወሰደ እንቆጥረዋለን ይላሉ። የትራምፕ አጋር የሆኑት የጣሊያኒቷ ፖለቲከኛ ጆርጂያ ሜሎኒ ውሳኔው ስህተት ነው ካሉ በኋላ ከአሜሪካ ጋር የንግድ ጦርነት ላለመጀመር እንደሚሰሩ አስታውቋል። የስፔኑ ፔድሮ ሳንቼዝ በበኩላቸው አገራቸው ለሁሉም ክፍት የሆነ ዓለም ለመፍጠር ቁርጠኝነቷን ትቀጥላለች ሲሉም። የአየርላንዱ ፖለቲከኛ ታዮዝሽ ሜሸል ማርቲን ደግሞ የትራምፕ ውሳኔ ማንንም የማያተርፍበት ውሳኔ ነው ሲሉ ጠርተውታል። የፈረንሳዊ ፕሬዚዳንት ኢማኑዌል ማክሮን ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስታቸው እንደሚመክሩ ጽህፈት ቤታቸው እወቁልኝ ብሏል። ከአውሮፓ ህብረት ውጭ በአሜሪካ ፕሬዚዳንት ለየለየላቸው አጥፊዎች ተብለው ከተፈረጁት ሀገራት መካከል አንዱ የሆነችው ቻይናም አሁን ባለው 20 በመቶ ታሪፍ ላይ ተጨማሪ 34 በመቶ ታሪፍ ተጥሎባታል። ይህ አጠቃላይ የታክስ ግዳጇን ቢያንስ 54 በመቶ ያደርሰዋል ነው የተባለው። የአገሪቱ የንግድ ሚኒስቴር አሜሪካ ታሪፉን በፍጥነት እንድትሰርዝ የጠየቀ ሲሆን ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ትወስዳለች ማለቷን ቢቢሲ ዘግቧል። የተወዳችሁን የተከበራቸው የኢትዮኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።